ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን፣ ሰላም ነኝ። ዝናሽ ነኝ። ዛሬም በአዲስ ባድስ ቪዲዮ መጥቻለሁ። እንዴት ናችሁ? ደህና ናችሁ ወይ? ሰላም ሁሉ መልካም ነው። እኔ ጋር ሁሉ ሰላም ነው። በእያላችሁበት ሰላማችሁ ብዝት ብዝት ይበለለኝ። ቤቴ አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ እና ደግሞ የተመቻችሁ ያልተመቻችሁ ደግሞ በኮሜንት ጻፉልኝ። የሚስተካከል ነገር ካለ ደግሞ አስተካክላለሁ ማለት ነው። ያው ሁሉም የተለያየ ስዊት አለ መስራት የምትፈልጉት እኔ እሰራለሁ። ይሄን ስሪልን ብላችሁ ነገሩን በኮሜንት አስቀምጦልኝ ሀገራችን ሰላም፣ ፍቅር፣ አንድነት ያድርግልን። በያላችሁበት ሁላችሁም ሰላማችሁ እንግብዛለኝ። ፈጣሪ ባላችሁበት ይጠብቅልኝ። እኔ የሚጠብቀኝ ለሀገራችን ያንን ቀን ደግሞ ሀገራችን በሰላም ያስገባን። የምንሰማው የምናየው ሁሉ ፈጣሪ እሱ ያስተካክለው፣ እሱ ይጨመረበት። ራሳችሁ ጠብቁ። ሁላችሁም በያላችሁበት ፈጣሪ እየጠበቀን። አሁን ደግሞ ማሳያችሁ እስዊት ምን ያስፈልገኛል? እዚህ ጋር ብስኩት ያስፈልገኛል። የመጀመሪያ ደረጃ ብስኩት የፈለጋችሁ ብስኩት መስራት ትችላላችሁ፣ ግን እኔ ምርጫ ይሄ ነው። ይሄን ስለሚወዱ ይሄን ሊሰራ ነው። ሁሌም ይሄን ብስኩት ነው የሚፈልጉት። ሌሎች የተለያዩ ብስኩት አለ። እዚህ ጋር ጅብም ኬሪ አለኝ። እዚህ ጋር ደግሞ ይኸውላችሁ፣ ሁላችሁንም እኔ በደንብ ነው ማሳያችሁ። ያው የማታውቁትን ካላችሁ ማለት ነው። የምታውቁት አላችሁ ክሬሞቹ ማለት ነው። ግሽጣ አለኝ እዚህ ጋር ግሽጣ ሁለት ነው የማደርገው። እዚ ጋር ወተት የምናክርበት የፈለጋችሁት ወተት አድርጉ። እዚ ጋር ደግሞ ከረም ከረሜላ አለኝ እንትን እንዳለው ጨምራለሁኝ። እዚ ጋ ቡና አንድ ማንኪያ አለኝ እጨምራለሁ ማለት ነው። እዚህ ጋር ደግሞ ክስታኒ ምንድን ነው? ክስታኒ ምን እንደነበረ የሚባለው ይሄ ተረስቸዋለሁ መሰለኝ። አዎ ሼሪያ፣ ትንሾቹ ረጃጅሞቹ ማለት ነው። ቆዩ ጽፉ፣ ላሳያቸው መሰለኝ ሼሪ አይት ነው እንዲያችሉ ያጥሩ ነው ማለት ነው። ስብርብር አድርጋችሁ እኔ አዘጋጅቻለሁ። ስብርብር አራችሁ ብዙ ደቂቄ ማለት ነው፣ ወይ ደግሞ በዘይ ትባላችሁ ነገር ትችላላችሁ ማለት ነው። ቡኒ እስከሚሆንላችሁ ድረስ ይሄንን ነው ማለት ነው። እኔ እያሳየኋችሁ ነው የምሰራው። ከድሮውም ምግብ ስሰራ እኔ ማያውቁ ልጆች ግራ ይጋባሉና በደንብ እንዲያዩ ያዩ በደንብ እንዲገባቸው አድርጌ ነው መሰራው ማለት ነው። እስከ መጨረሻ ተከታተሉኝ፣ ከእኔ ጋር ሆኖ አሳያችኋለሁ። እዚህ ጋር ደግሞ ጅብን ኬሪ አራት ነው ስድስት ነው የምከተው፣ ስድስት ፍሬ ነው የምከተው። እናንተ እንዳስፈላጊው ክተቱ እሺ። ትንሽ ከሰራችሁ እንደ ትንሽነቱ መክተት አለባችሁ ማለት ነው። እና እኔ ይሄ አንድ ነው የምከተው። ብዙ የምሰሩ ከሆነ ሁለት መክተት ትችላላችሁ። ሁለት አይነት ግሽጣ ነው ያዘጋጀሁት። ይህን አላሳየኋቸውም። እቺን ግሽጣን ያስፈልጋል፣ ትንሽ ትን ስለሆነ ጣም አለውን። ይሄ ግሽጣ የፈለጋችሁትን ግሽጣ ክተቱ፣ ግን እኔ ግን ይሄን እንጨምራለሁ ይሄ ደግሞ ግማሽ ነው ማደርገው፣ ግማሹን ነው ማደርገው። ግማሽ በጣም እንትን እንዳይሆንባቸው። አሁን ደግሞ ሁሉንም ነው ከተቻለው ቡና ሄደን ሁሉንም ጨረስኩ ማለት ነው። እፈጨዋለሁ። አሁን ደግሞ እንፈጨዋለን ማለት ነው ነበረባችሁ። ሀሊብ ኩንሽ ክተቱበት ይሄንን ማለት ነው። ትንሽ ወፈር ስላለ እኔ እከታለሁ ትንሽ ማለት ነው ሳይበዛ። እና ደግሞ ብስኩቱ እንደዚህ እንደረድረዋለን በውሃ በዚህ በወተቱን እየነከርን እየነከርን እዚጋ እንደረድራለን። ከዛ በኋላ ደግሞ ስዊቹን እናደረጋለን ማለት ነው። ያየችሁ እንደዚህ አርገን እናረጋለን። እንዳታበዙ ትንሽ ትንሽ እያረጋችሁ ብዙ ስለምንደረድር እንዳያንስባችሁ ትንሽ ትንሽ አርጋችሁ እንትን በሉ። ያሁን ደግሞ ይሄ ቀባቀባ ማድረግ፣ ቀስ ብላችሁ እንዳይንሸራተት። ቀባቀባ ስጨርስ ደግሞ ሁሉንም እንደዚህ ስጨርስ እመለሳለሁ ማለት ነው። ከዛ አንዳንዱ አንዳንዱ እንደዚህ እየደረደራችሁ ይሄን ደግሞ እንደዚሁ እየነሰነሳችሁ ሁሉንም ማለት ነው። በደረጃ ደረጃ ሁሉም እንደዚህ አታብዙ። ከታች አሁን ደግሞ ሁለተኛው እንደዚህ ደረደርኩኝ። አሁን ደግሞ ስዊቹን አደርጋለሁ ማለት ነው፣ እንዳይበዛባችሁ እንዳያርሳችሁ ተጠቅቃችሁ ስሩ ማለት ነው። አሁንም ደግሞ ይሄም እንደዛ ቀባ ቀባ አድርገዋለሁ። ዙሪያውን ቀባዋለሁ እንደዚህ ይታያቸዋል ብዬ ተስፋ አደርጋለሁ። እዛ ይሄድ እንደዚህ ድርድር አደረገዋለሁ። ቀባ ቀባ ዙሪያውን ሁሉም ከዘማንቻቸው እዚጋ ታደረገና ከዛ ይሄ እንደዚህ በጣም ነው። ሁ ትንሽዬ ወ ትንሽዬ በሳህን የሚመጣ ሁለት ሶስት ማንኪያ የሚሆን አራት ብር ሶስት ብር ነው እና እስከ አስር ብር ድረስ ይገዛሉ። ይሄ አሁን በጣም ከአስራ አምስት ብር በላይ ይገዛሉ። በዚህ ሀገር ማለት ነው። ግን እዚህ ጋር እንደዚህ ከሰራው እኔ በጣም ነው የሚወዱት። ይሄ በጣም በጣም ይሞታሉ። ከዚህ ጋር አሁንም ደግሞ እንደዛው እየነከርኩት ወተቱ እንትንላለው እስከ ሶስት እስከ አራት ደረጃ የሚሆን አደርጋለሁ። ስጨርስ ደግሞ አሳያቸዋለሁ። የመጨረሻ ነው ክሬም። የመጨረሻ ላይ በደንብ ታረጉበት አላችሁ። እንደዚህ ማለት ነው። የመጨረሻ ላይ በደንብ ነው ክሬም የምታረጉበት። ከታች ትንሽ ትንሽ አርጋችሁ የመጨረሻ ላይ እንደዚህ አያችሁት። አሁን ድልድል ያለ ሆነ ማለት ነው። እንደዚህ አርጋችሁ ከዛ ይሄ በደንብ አርጋችሁ ትነሰንሱት አላችሁ። ከላይ አሁን በደንብ ነው የምትለሰልሱት። በደንብ እንዲለብስ ነው የምታደርጉት። ከታች ግን እንዳታበዙ ትንሽ ትንሽ አርጋችሁ መለስነሰው። ከላይ ግን እንዳይታይ ዱቄቱ እንትኑ ክሬሙ ትንሰንሱበታላችሁ ማለት ነው። በጣም ይጣፍጣል። ከወደዳችሁ ላይክ፣ ሻየር፣ ሰብስክራይ አድርጉልኝ፣ አግዙኝ። እንግዲህ ከጠፍቻለው ከዩቱበይን ጠፍቻለው፣ እየሰራሁም አይደለም ያው ያ ለመመቻቸት ነው። ሲመቻችልኝ ደግሞ እመጣለሁ በጥሩ በጥሩ ነገር። ሌላም ቀን እንደምናገራችሁ እንደዚህ ያርጋችሁ ልብስ አድርጉት። ሁሉም ቦታ የራሱ አይበቃውም፣ እንትኑን አንሶኛል። በደንብ ነው የሚፈልጉት። ከላይ በጣም በጣም በጣም ብዙ ነው የሚፈልጉ። በእጄ ሸፍኜው እንዳይሆን ይሄ ነገር ስቀርጸው በጣቴ እና አስቀምጬበታለሁ መሰለኝ። ቪዲዮን አላውቅም ብቻ። እንደዚህ ነው አያችሁ አይደል? በጣም አሪፍ ነው። እንደዚህ ድልድል አድርጋችሁ እንደዚህ እያያችሁት አሁን እንዴት እንደሚያመ እኔ አልቆርሰውም አሁን ሰው ጋር የሚሄድ ነው እና ይሄን ይመስላል እና ሰላማችሁ እይብዛለኝ፣ ያላችሁበት ሰላማችሁ እይብዛለኝ። ሀገራችን አሁንም ሰላም ያድርግልን። ወገኖቻችን ፈጣሪ ይጠብቅልን። ኑሮ ውድነት ፈጣሪ ያርክስልን። ዘመዶቻችን ወገኖቻችን ፈጣሪ ይጠብቅልን። ለሀገራችን ፈጣሪ አብቃን እላለሁኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ መልካም ጊዜ ይሁንላችሁ። ባይ ባይ።